እኔና ፈኪ የተገናኘንበት መንገድ በጣም ቀላል ሲምፕል ነው። እና አንድን ሰው ወደ ህይወታችሁ ስታስገቡ አንድ ቀን ወይ አንድ ሰዓት ምናምን በቂ ነው። እና እንደዛው ማውጣትም ቀላል ይመስለኝ ነበር፣ ግን ጭራሽ ነው አይሆንም። ጀስት የፈለገችውን ሰው ታፍቅር መብቷ ነው፣ ግን ደግሞ እኔ እንደቀልድ ዝምብዬ ተነስቼ ከህይወቴ እሷን ማስወጣት አልችልም። እኔ አንቺን በምን መልኩ ልረዳ እችላለሁ? አንተ እውነት የሚወድ ልብ ቢኖር ነው ለመወደድ ታውቅ ነበር። ስለዚህ ወደደን ሰው ደግሞ ስለረዳ ነበር ገባው አይደለ? ያፈቀደ ሰው በእኔ አይፈልግም እችላለሁ ብዬ እዚህ እመጥሻለሁ እኖራለሁ ብዬ እዚህ እደርሻለሁ አይደለ? ስለዚህ አሁን ምንም አያደናቅፈኝም። ትላንት ያለፍኩበት መንገድ እዛ መንገድ ላይ ድጋሚ አልሄድም። እዚህ ያለውን ነገር ብታውቂ እኔ አንቺን እንድረዳሽ እንደምትፈልጊው ሁላ፣ አንቺ ምን እንትረጂኝ ከዚህ በፊት ምን ነገር እኔ በድጋሜ ላጣሽ አልፈልግም። ለምን እኔ እና አንቺ በቃ እንደ እንደ ቀልድ ብንገናኝም ግን በጣም ከባድ ጊዜያትን አሳልፈናል። በዚህ አጭር ጊዜ ማለት ትረጂኝ ፈልግ ስገነባው ፈርሶ ባጸዳው ቆሸሽን እንደገና የጸዳው ደፍርሶ ወርቃ ይደለ ነገር አይጠራ፣ በሳት አልፈትሸው። የቸገረ ነገር ግራ ገባኝ። በምን ይለያል ሰው ቅድማ ለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ። ማገከሜንቻ ምንተሻለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ አልሐምዱሊላ። ዛሬ በአዲስ ቪዲዮ መጥቻለሁ። ባልመጣ ደስ ይለኝ ነበር እውነት ለመናገር፣ ግን ደግሞ ማምጣት ስላለብኝ ነው የመጣሁት፣ ማለት ነው። እንዴት መሰላችሁ? አንዳንድ ጊዜ እኛ እንደፈለግነው ሳይሆን ያው አላህ እንደፈለገውና ወይም ደግሞ ልባችን እንደሚመራን ነው የምንጓዘው ማለት ነው። እና ያው ባለፈው የለቀኩትን ቪዲዮ አይታችሁታል ማለት በቃ ብዙ ነገር ብዬ ነበር የለቀኩት ቪዲዮን በሰዓቱ በጣም ስሜታዊ ሆኝና በጣም ተናድጄ ነበረ። በቃና እንዴት ልበላችሁ ማለት እዛ ጋር የድሮ አህሙ የለም፣ አዲስ ነው። በእርግጥ ፈልጌ ነበረ ማለት አዲስ ሰው መሆን ፈልጌ ነበር ግን ግን አልቻልኩም። ማለት ይከብዳል፣ እንደ ምላስ እንደ አፋችን ቀላል አይደለም፣ እንደምናወራው ቀላል አይደለም። ማለት ባለፈው ነው የተነስቼ ያንን ቪዲዮ ስሰራ ያው የፈኪ ቪዲዮ አይታችሁታል ጁ ማለት ነበር የተለቀቀው እኔ በቃ ቪዲዮን ከእናንተ እኩል ነው እንደውም ሰው ነው ደውሎ ገባና ኢቤ ያለኝ ከእናንተ በኋላ ነው እንደው ምን ያየወት ያየት ማለት ነው እና ገብቼ ሳየው በቃ በጣም በሰዓቱ በጣም ስሜታዊ ሆንኩኝ በጣም ተናደድኩኝ በጣም ከፋኝ እኔ ሲከፋኝና ስናደድ ቀጥታ ወደ አዳማ ነው የምሄደው ለምን አንደኛ ያው እዛ አንድ ጓደኛ ያለኝ ከሱ ጋር እንትን ስል የሆነ የተወሰነ በቃ አረሳለሁ በሚል ሁለተኛ ቤተሰብ ጋም ስለሆነ በቃ ትንሽ ሰሜቴን በቃ ማለት በቃ እንዴት ልበላችሁ ቤተሰብ ጋር ሲሆን ጊዜ ለቤተሰብ ስለምሰጥ የተወሰነ ይቀለኛል ብዬ ብድግ ብዬ በዛ ምሽት ሄድኩኝ። ማታ ነበር የደረስኩት። እንዴ እንዴት መጣ ምናምን አሉኝ። ማንም ሳልናገር ነው የመጣሁት። ከዛ ደግሞ እንቅልፍ የሚባል አልተኛውም። እንቅልፍ ቅዳሜ ደግሞ በጠዋት ተነስቼ መጣሁ ወደዚህ ማለት ነው። ግራ የተጋባ ሕይወት። ለምን እንደሄድኩኝ አላውቅም። ለምን እንደመጣሁ አላውቅም። በቃ ገባሁኝ፣ እንቅልፍ እምቢ አለኝ። ከራሴ ጋር አወራሁ፣ ምናልኩኝ። በጠዋት ተነስቼ ፈኪ ጋር ደውዬ ላገኝሽ ፈልጋለሁ አልኳት። እየሮትኩኝ መጣሁ፣ ያን ቪዲዮ ሰራሁኝ ማለት ነውና፣ የምሬ ነው የምላችሁ ነገሮች ቀላል ሆነው እኔ እንዳልኩት ቢሆንልኝ ደስ ይለኛል። ማለት ጨካኝ ብሆን ኬርለስ ብሆን ነገሮችን በቃ እንደዛ ብሆን ደስ ይለኝ ነበር፣ ግን አልቻል። ማለት ከዛ በኋላ ራሴን ዝም ብዬ በማየውን ነገር ማለት እየሳኩኝ ምናምን አይታችኋል። ላይቭ ላይም በቃ ደስተኛ ለመሆን እየሞከርኩኝ ለመርሳት እየሞከርኩኝ ሳልፈልግ በቃ ዝም ብዬ ከአረቦች ጋር ፈረንጆች ጋር እየተጫወትኩኝ የውሸት ነበር የምስቀው ማለት ውስጤ ላይ የለም፣ ያሳቅ ውስጤ ላይ የለም፣ እላይ ብቻ ነበረ። እና ይከብዳል። እንደዚህ እስከ መቼ ነው? እና እኔ ደግሞ በቃ አልቻልኩም። ደደካመ ሰው መሆኔን አይቸዋለሁኝ። ለምን አንድን ሰው ወደ ህይወታችሁ ማምጣት ቀላል ነው። በጣም የምሬን ነው የምላችሁ። ማለት እኔ ነፈኬ የተገናኘንበት መንገድ በጣም ቀላል ሲምፕል ነው። እና አንድን ሰው ወደ ህይወታችሁ ስታስገቡ አንድ ቀን ወይ አንድ ሰዓት ምናምን በቂ ነው እና እንደዛው ማውጣትም ቀላል ይመስለኝ ነበር፣ ግን ጭራሽ ነው አይሆንም። ማለት እንደማስገባቱ ማውጣት ቀላል አይደለም። እኔ ደሞ እኔ ላይ ደግሞ አረ ነው እንደዚህ አይነት የላይፍ ኤክስፒሪየንስ ስለሌለኝ ይሆን አይሆንም ከበደኝ። በቃ ማለት ከፊት ለፊታችሁ መንገድ የለም እየተባለ እኔ ለመሄድ እየሞከርኩኝ ነው፣ በዚህ በኩል መንገድ የለም ተብሎ እኔ ደግሞ አለ ብዬ በቃ እየታገልኩኝ ነው በዛ መንገድ ለመሄድ በሌለ መንገድ ላይ ማለት ነውእና። ለማንኛውም ዛሬ የመጣሁት ወሪ እና ፈቂን ይቅርታ ጠይቃት ነው የመጣሁት። ማለት ባለፈው አነጋገሪ ምናምን ደስ ላ ደስ አይልም ነበር ለእኔ ራሱ ቪዲዮ ናይቸዋለሁና። በቃ ማለት ምን ለመሆን መሰላቸው የሞከርኩት፣ ጋይስ እንዳልኳችሁ ነው በቃ ሌላ አህሙ ለመሆን ነበር የሞከርኩት። እዛ ጋር ራሱ እንትን እያልኩኝ አልቻልኩም፣ ወላሂ ብሬ ምላችሁ አላት። በቃ ለቆፍጣና ኮስታራ ምናምን ለመሆን እየል ሚዜኝ ነገር ነበር። ግን ለማንኛውም ያለፈ አልፏል፣ ይቅርታ መጠይቃት። ጀስት ምንም አድርጌያት ምናምን ሳይሆን በቃ እንደዛ እንትን ማለት አልነበረብኝም። ሁለተኛ ደግሞ በጣም የተናደድኩባት ስትኮላተፍብኝ ነበር። ማለት ሙድ እየያዘች መስሎኝ ነበረ ግን ጀስት ላይቭ ላይም የተቆራረጠ ቪዲዮ አይቻለሁ። የእሷ የምሯን ነበር እንደዛ እንትን ያለችው። እኔ ደግሞ እኔ ላይ ሙድ እየያዘች መስሎኝ በጣም ነበር የተናደድኩት በሰዓቱ በቃ ስጠፍ ባህረ ራሱ ማለት በሰዓቱ በጣም የሌለ ተናድጄ ነበርና በቃ ግን ከዛ በኋላ ገብቼ ደግሞ ሳስብ ማለት በእርግጥ እኔ ላስገድዳት አልችልም ማለት በእኔ በእኔ መንገድ ሂጂ እኔ ናፍቅሪ ምናምን ብዬ እንትን ማለት አልችልም ግን ደግሞ በሷ ተስፋ መቁረጥ አልችልም ምክንያቱም እኔ እዚህ ጋር እዚህ ቦታ ላይ ዛሬ ድረስ ለመድረስ ብዙ ነገር አሳልፌያለሁኝ ብዙ ነገር ያጣሁት አለ ባችሁ እኔ ወደ ፈኪ ስመለስ ፈኪን ስታረቅ ከፈኪ ጋር ለመሆን ስል ብዙ ያጣኋቸው ሰዎች አሉ ብዙ የሚወዱኝ ያጣኋቸው ሰዎች አሉ ያን ሁሉ መስዋዕትነት ከፍዬ ዛሬ እዚህ ጋር ደርሼ ወደኋላ መመለስ ከባድ ነው፣ ማለት ሽንፈትም በቃ እንደ ሽንፈትም ነው። እንትን ያለኝ ልቤም ደግሞ መቀበል አልፈለገም። እና ዛሬ አንዱ ይቅርታ ይቅርታ እንትኔ ምክንያቴ ይሄ ነው። ጀስት የፈለገችውን ሰው ታፍቅር መብቷ ነው። ግን ደግሞ እኔ እንደ ቀልድ ዝም ብዬ ተነስቼ ከህይወቴ እሷን ማስወጣት አልችልም። እና ይሄ ነገር በጣም እሺ ከብዶኛል። እና ለማንኛውም ይሄ መጣች ነው፣ እንደባለፈው የምታስቆየኝ አይመስለኝም። ያው እጠብቃታለሁ፣ ያለውን ነገር እናወራለን። ብቻ ከባድ ነው ጋይስ። ብቻ አንድ ነገር ማለት የምትፈልገው ነገር ያው ከባድ ነው አንድን ሰው ወደ ሕይወታችሁ አምጥቶ ከሕይወታችሁ ውስጥ ማስወጣት በጣም ከባድ ነው። ኦልሬዲ ያሳለፋችሁ ሰዎች እርግጠኛ ነኝ ተረዱኛላችሁ። እና በሕይወት ውስጥ በዛ መጣች ቤተሰብ፣ ሰላም አለይኩም፣ እንዳስቅሺ ላ ላ ሰው ዋለይኩም ሰላም ረመቱላ በረከቱ

እንዴት ነ? እ ደህና ነህ እንግዲህ፣ ሽን ከፍ አድርጊ፣ ትንሽ ላይሰማሽ። እሺ፣ ደህና ነህ አለቀቀሽም? እሺ፣ ምላሴ አንዳንድ ጊዜ እንደ ባለፈው ለእጅም ሰዓት አኮላ አስፈኝ በማን አንዳንድ ጊዜ ይለቀኛል። እኔ ተሻለሽ መስሎኝ ነበር። አይ፣ ደህና ነኝ። አይ፣ ምላሴን ሲያመኝ ሌላ ሆማ ማለት ይለቀቀኝ የሚያመኝ በሽታ በዛው ተናቀለ። እኔ ሲመስለኝ ያንን መጫወታ ድጋሚ ልትገመው ይሆን ማለት ልቃ። ለማንኛውም ስለመጣሽ ደስ ብሎኛል። እሺ በመቀጠል ደግሞ እዚህ ድረስ የጠራሁሽ በእርግጥ ባለፈው በድጋሜ ላገኝሽ አልፈልግም ምናምን ብዬ ነበር። አንተም ብለኛል አልክ ያም ብሎኛል ባይ ዘ ወይ ማለት ነው። በአንተ ቪዲዮ ሌሎችም ሰዎች ኮሜንት ላይም የደወሉም ኢንቦክስ ላይ ምናምን ልክ እንዳንተን ተከትለው ያሉኝ ሰዎች አሉና አንተ እንደዛልክ ሌሎችም ሄዳችሁ ግን አንተ ተመልሰ መጣ ግን እንዛን በአንተ ምክንያት ላካቸው ጥሩ ነው ማለት አንተ እልክተኛ ነው ነገር አንተ አታድርም። አንድ ነገር ስታደርግ እርግጠኛ ሆነህ ይሁን። እሺ፣ በነገራችን ላይ በሆን ደስ ይለኝ ነበር፣ ድጋሚ ባላገኝሽ ደስ ይለኝ ነበር እውነት ለመናገር ማለት ነው። እሺ፣ ግን ደግሞ ምን አለ መሰለሽ ቀላል አልሆንልኝም እንጂ ቀላል ቢሆንልኝ ዛሬ አልመጣም ነበር። ምን ተፈጠረ? አይ ምንም አልተፈጠረም፣ just ይሰማኝ ነገር ያስፈልጋለ መስማት እኔ በህይወቴ ውስጥ ላይ አሁን ለምሳሌ ኪያ ድጋሜ ላገኝሽ አልፈልግም ማለ አላዘንኩበትም ከ ኪያ ጋር ቅርብ ጊዜያችን ነው ኪያ ያን ያክል ልሰበል ልጎዳ ምንም ያውቀ ነገር የለም ስለ እኔ ብትጠይቀው ኪያ አንድ ሊመልስልህ ይችላል አንተ ግን ዘጠና ዘጠኝ ትመልሳለህ ገብቶሃል አይደለ እንደዛ ሆኖ ያለ አንተ እኔን ከመለዳት ይልቅ እኔ ሞቀስ ሄልክ እኔ ከዚህ በፊት በእንደዚህ አይነት ሙድ አይተኝ ታውቃለህ አላቅም አላቅማለ፣ ግን እንደዚህም እንደማ አስብህ ማላቀም ይሆናል ብዬ አይሆንም ብዬ መከላከል ሰው ነኝ አይደለ? ግን ሆነ አይደለ? አንተ እንደዛ ሲሆን መለዳት ነበረብህ። በቃ ማለት እኔ እንደዛ ለልበት የቻልኩበት ነገር ሁሉ እኔ ብዙ ጊዜ ያን ያክል ለከብል ላጨነቅ እችላለሁ፣ ልጨነቅም እችላለሁ። ግን ያንን ያክል ይሄን ታክል ሴት ልጅ የሚያናንቅ ነገር ወጥቼ አላደርግም። ግን ይሄ ለምን ሆነ ብለህ አልተለጠህም። እንደ ጓደኛ ችግር ካለ እንፍታ፣ ወይም ደግሞ የሚቀጥል ከሆነ እናስቀጥለው፣ የማይሆን ከሆነ እራሱ አንተ የማይሆን ነገር ነው ካልክላሱ ተወያይተን ነገር እናስተካክል፣ በሌላ መንገድ መምላት ይቻላል ለሚያልከው አንተ እንደዚህ ከሆነ እንደዚህ ነው። የሶ ልጅ እኮ ጥሩ ሲሆን መምጣት መጥፎ ሲሆን የሚሄድ እኮ አይደለም። የሶ ልጅ ፈኪያ ሞደቻለችና አሁን ሙን ትጠላለች አይደለም? አፈካ ሞዴል ስትችል አህሙ ይጣላታል። ከሆነ ጓደኛታችን ያስጠላል። ገብቶሃል? እኔ ሌላም ሰው ጎድ ምንም ብል ጓደኛ ጓደኛ ነው። ገብቶሃል? ግን አንተ ለማለፎ ከና እኔ እውነት ነው የምልህ። ማንም ማንም ሁሉ ማለት ነው፣ ሁሉ ምንም ቢል ምንም ግድ አይሰጠኝም። ትክክለኛው ነገር የልቤ ነው። ግን አንተ አልተረዳኸኝም። በቃ ምን ነበረብ አይ ትክክል ነሽ። እኔም ልትረጅኝ ይገባል ማለት በቃ እኔ የምሬ ነው እምልሽ አሁንም እውነቴን የምነግርሽ ማለት ነው። ብችልና እ ብችልና ባለፈው ባልኩት ነገር ወስኜ ድጋሜ ወደ ህይወትሽ ባልመጣ ደስ ይለኝ ነበር። ቆይልን ገርሻ አስጨርሽ። ባለፈው እኔ አሁን አመጣቴ በቃ ይቅርታ ልጠይቅሽ ነው በዚህ አጋጣሚ ማለት ፍቼም ሊሆን ይችላል ሳላጠፋም ሊሆን ይችላል አውቀዋለሁ ያጠፋሁትን ወይ ማለት ነው ጥፋቴ ምንድን ነው? ጀስት ማለት ራሴን ጀስት ቀይሬ ነው የመጣሁት እዛ ጋ ቢችል እና ቢሳካልኝ ደስ ይለኝ ነበር። ስላልቻልኩኝ ነው መጥቼ በቃ እንደዛ አይነት ንግግር ስለተናገርኩሽ ይቅርታ ያልኩሽ። ሲቀጥል ደግሞ በሰዓቱ በጣም አናደሽኝ ነበር፣ ማለት እኔ ላይ ሙድ እያስሽ መስሎኝ ነበር። ምላስሽ እንግዲህ ትላንት ሰላም ነሽ እንደዛ ያን ሁሉ ነገር ስለ ይሁዲ ስለምን ስታወሪ ሰላም የነበርሽ ልጅ እኔ ጋር ስትመጪ ስትኮላጠፊ በእኔ ላይ ሙድ ያዝሽ ይመስለኛል ማለት ነው። እና ያ ነገር ትንሽ አበሳይቶኛል። ሌላው ደግሞ ታውቂያለሽ፣ እኔ ማለት አንቺ እንደምትይው ቀላል አይደለም። እኔ አንቺን በምን መልኩ ልረዳ እችላለሁ? አንተ እውነት የሚወድ ልብ ቢኖር ነው፣ ስለመውደድ ታውቅ ነበር። ስለዚህ ወደደን ሰው ደግሞ ትረዳ ነበር። ገብተው አይደለ? ያፈቀደ ሰው በእኔ አይፈልድም። እኔ እውነት ያፈቀደ ሰው ኮመንት ጽፎ የፈለደ ካለ ማለት ነው ለሰማይ ቤት ይፈልድበት ነው ምለው። ያ ይፈርድ ያላየን ነው የሚፈርድ። አንተ እውነት ምትሮ ነገር ቢኖር ነው ትንሽ ልብ ጋር ትልል ላይ ነበር። ስለዚህ እኔ አሁን ላይ ምንም ሚሆን ቤት ውስጥ ላይ ዋጋ መክፈል ካለብኝ ዋጋ ከፍላለሁ፣ ግን የምፈልገውን ነገር ሁሉ እንዳገኘ ነው የምፈልገው። በቃ እኔ የማይገባኝ ነገር ላይ ፍጣል እኔ ልኬን ማቅሰት ላይ በደንብ አድርጌ ማንም ደግሞ የኔ ልብ ሳያውቅ ደግሞ ማንም ስለፈለደ ያ ሰው ትክክል ነው ብዬ ህልሜን አልዘናቀም ችላለሁ ብዬ እዚህ መጥቻለሁ። እኑራለሁ አለው ብዬ እዚህ ደርሻለሁ አይደለ። ስለዚህ አሁን ምንም አይደናቀፈኝም። ትላንት ያለፍኩበት መንገድ መንገድ ላይ ድጋሚ አልሄዱም። እዚ አዲስ መንገድ ነው። አዲስ መንገድ ላይ ደግሞ ምን እንደሚያጋጥመኝ አይታወቅም። አንዴ ሰው ልጅ ስላቀነቀፈ ሁለተኛ አይወድቅም። ከወደቀም ደግሞ ራሱ ድንጋይ ስለሆነ እንጂ ማለት ነው፣ መንገዱ ችግር አይደለም እና እኔ በዚህ አንድ ይወስኛለሁ። ማለት በቃ ምንም ይበል፣ ወደኛም ያውላ፣ ሀሜት ደልናው ተረቱ እኔ ግን ከልሜ ዘነፋ አይደለም። በቃ በሕይወት ውስጥ ላይ ዋጋ መክፈል ካለብኝ እከፍላለሁ። አንተ ግን ልንገድክ በሕይወት ላይ ስለ ተምጥታችሁ ሰዎች አሉ አይደለ? ለምሳሌ እናትህ አለች እህትህ አለች ወንድምህ አለ አይደለ? ለነሱ ዋጋ መክፈል ካለብህ ትከፍላለህ አይደለ? እነዚህ እንዳሉ ነው። ደሞ አዲስ ሰው ደሞ ህይወት ላይ ሲመጣ ደሞ ያን ሰው ደሞ ከልብ ከወደድከው ዋጋ ትከፍላለህ። ቋንጠቃ ለቅቅ ለምሳሌ እዚህ ጋር ፋይሰል የሚባል ጓደኛ አለ ወንድም ማለኪና ኪ ለምሳሌ አሁን ከሁለቱ ሁለትም ቀድም ዋጋ መክፈል ካለብን ለፋይሰል ተከፈለ። ወንድም ነው አይደለ ለኪ ያለ እኮ ተከፍለታል። ልክ በቃ ኢሳም ወንድ እዚህ ጋር ወንድምህን እኔ ማንም መጥቶ አንተ ጋር በወንድምነት ሊወዳደል አይችልም። ለማንም ጋር አላወዳድልም። ከማንም በላይ ነህ ለእኔ። ግን ደግሞ ላይክ በዛ ካልክ ደግሞ እኔ እህት ላይ ማንም ገብቶ አያውቅም። እንደዚያ ነው በቃ። ተረዳህ ማለት። ሳልረዳሽ ቀርቼ አይደለም። አንቺም አልተረዳሽኝም። በቃ ይሄ የልጅ ነገር ነው በቃ ተው። ትክክል አይደለም። ተረጋግተህ አስብበት የእውነት ምክንያቱም አንተ ደግሞ ይሄን ያልኩ ካልሆነ ድጋሚ ላላገኝሽ አልፈልግም፣ እና ማምን ያልክ ነው። ያ አይደለም ትክክለኛ ማንነት የሰው ልጅ። እንደዚያ ብትል የምፈልደው ነገር አንተ ምቀኛ ነህ እንጂ አፍቃሪ ነህ ወይም ደግሞ ወዳጅ ነህ ያላስብ ምቀኛ፣ አንተ ምቀኛ ነው ነኝ እኔ ተረድቻለሁ ግን አደረኳ ነገር ያለው የጊዜያዊ ስሜት እና የልጃዊነት አስተሳሰብ ስለሆነ ነው። በደንብ ልረዳ ያልፈለኩት ተረድቻለ። በጣም የተረዳሁ ግን ልክ አይደለም ነው ነገ አሁን አንቺ ማለት እኔ ጋር ያለውን ነገር አታቂ። ገባሽ? ልትረጂኝ የምትችው ወዴ ጋር ያለውን ነገር ስታቂ አቃለው። አታቂ ለምደማ አንዳንድ ጊዜ ማለት ነው። እኔ ጋር ያለውን ነገር ብታቂ እኔ አንቺን እንድረዳሽ እንደምትፈልጊውላ፣ አንቺ ምን እንትረጂኝ። ገባሽ? ምናልባት ስለ አንቺ ለአንቺ ያልነገርኩት ብዙ ነገር ሊኖር ይችላል። ያለሽ እኔ በድጋሚ አንቺ ጋር ለመምጣት ምን ምን ያህል ፈተና እንዳሳለፍኩኝ አታውቂም። በቀላሉ አይደለም ሁሉም ነው ይገባኝ ልልሽ የምፈልገው ደግሞ እኔም ፋሚሊዎቻችን ጋር ብዙ አይነት ፍሪ ማኖራታቸው ጋር የተፋለሙት ይሄ የታወቀ ነው። አንተ ጋብቻ አታት መስለው ነው፣ ግን እሱ አንተ ጋብቻ ያለ ነገር አይደለም ለማለት ነው። አሁንም ቢሆን ላጣሽ አልፈልግም፣ በድጋሜ ላጣሽ አልፈልግም። እኔና አንቺ በቃ እንደ ቀል ቀልድ ብንገናኝም ግን በጣም ከባድ ጊዜያትን አሳልፈናል፣ በዚች አጭር ጊዜ ማለት ነው። አንቺም ለግልሽ፣ እኔም ለግልሽ ግን በአንድ በራሳችን ነገር አይደለ እና ይሄ ነገር ደግሞ ቀላል አይደለም። እኔ ብዙ መስዋዕትነት ከፍያለሁ። አሁንም የተመለስኩት ማለት በቃ ከዛሬ በኋላ አላይሽም፣ ከዛሬ በኋላ አላገኝሽም ስል ትክክለኛ ውሳኔ እንዳልወስንኩኝ ገብቶኝ ነው። ምክንያቱም ብዙ ነገር ከዚህ በፊት ብዙ መስዋዕትነት ከፍያለሁ ለዚህ ለኔና ለአንቺ ግንኙነት። ስለዚህ ዛሬ ላይ ደግሞ የሆነ ነገር አድርገሻል ብዬ ተናድጄ ያንን ሁሉ ነገር ትቼ ወደኋላ መመለስ ስለከበደኝና ስላልቻልኩ ነው ዛሬ የሚመጣው። ገባሽ? እንድረዳሽ ትፈልጊያለሽ አይደለ? እንድረዳሽ የምትፈልጊ ከሆነ አንቺም እንድትረጂኝ ይፈልጋል። እኔ እንድትረዳኝ እፈልጋለሁ። ግን እንድትረዳኝ የምፈልገው ከኢሳም ጋር ያለውን ነገር እንዳቆም ወይም ደሞ ምናምን አልፈልግም። አንተ ተረዳኸኝ፣ እንድትረዳኝ እኔ። ችግር የለውም ዝም ብያለሁ አይደለ? በቃ ላይክ ኤን ተረዳህ። እኔ ኢሳምን ስፈልግ ብዙ ሰዎች አይችላለሁም ግን እነዚያ ብዙ ሰዎች ለኔ ደስታ የማይሰጡ ሰዎች ናቸው፣ ያጣዋቸው እንጂ በደስታ የሚፈልጉ ሰዎች ደግሞ እኔ ጋር አብሮኝ የሚሄድት ይገባላ እኔ ኢሳምን ብዬ ስሰላም እሱን ለማግኘት ስጥልም

እኔ ለምን አትረጅኝም? እዚህ ጋር በቃ ተለዳው። እሺ ኒ እሺ። አንተ ምንም አደጋ አለብኝ። በቃ ጀስት መረዳት ብቻ በቂ ነው ማለት ተለድቻለሁ። እኮ ብትረጅኝ፣ እኔ ናተክሽኝ፣ አሉቀስኩም እኮ አንተ ምትረጅኝ ከሆነ እኔ በመሄዴ እኔ በመሄዴ እኔ ላይ ማዘር የለብሽ። ለምን ይሄ ልጅ የሄደበት እንደዚህ ያለበት ምክንያት አለው፣ ልረዳው ይገባል። ስለዚህ ይረጋጋና ነገሮችን አስተካክላለሁ ብለሽ የምታስቢ ከሆነ የምር ተረድተሽኝ ይገባል። እኔስ አሁን ለምን ነው የመጣሁት? አሁን እዚህ ጋር እኔ ነኝ አይደል የጠራሁሽ? ለምን መጣሁ? ትላንትና ሄጃለሁ ብዬሽ ዛሬ ለምን መጣሁ? ስለ ከተረዳን አመሰግናለሁ። እኔ ረዳሻል፣ ግን ደግሞ አንቺም እንድትረጂኝ ይፈልጋል አንቺም እንድትረጂኝ